ሰላም ሰላም ሰላም ውድና የተከበራችሁ የእኔ ተወዳጅ ፋሚሊዎች የእኔ እንቁ ቤተሰቦች፣ እንደምንቆያችሁ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዙት ይበልኝ። እንግዲህ ዛሬም በሰሞኑ ጉዳይና ተመልሼ መጥቻለሁ ማለት ነው። መቅረትም ስላልቻልኩኝ ነው። እነሱንም ደግሞ ማግኘት እንዳልቻልኩኝ ለእናንተ መናገር ስላለብኝ ነው ማለት ነው። ምክንያቱም በባለፈው ጽዮን ነገር ላይ ነበረ። እሱ እኔን ሊያገኘኝ ፈቃደኛ አይደለም ለማውራትም ፈቃደኛ አይደለም ምናምን ብላኝ ነበርና እኔ ደግሞ በስልክ አውልቼ ለማገናኘት የቻልኩትን ጥረት አድርጌ ነበረ እሱ ብዙ ጊዜ አይመቸኝም ይቀጥርና ይጠፋል ምናምን መጣው ይለናል ስንጠብቅ ስንጠብቅ የለም ብቻ ማግኘት የሚፈልግ አይመስለኝም ሙሉ በሙሉ ምናልባት እኔ ብቻውን ሄጄ አናግሬ ያው ሀላፊነት መውሰድ አንዳንድ ጊዜ ሀላፊነት ሊሰማኝ አይገባም ነበር፣ ምክንያቱም ምን ያህል መጣሁባትም እንደ እውነቱ ከሆነ እሷ ናት እኔ ጋ የመጣችው። ስለዚህ ኃላፊነት ሊሰማኝ ወይ ደግሞ ተጨንቄ የእሷን ጉዳይ የማስፈጸም ግዴታ የለብኝም። ግን ደግሞ እንደ ሰብአዊነት የእሷንም ህይወት ያው ለማትረፍ የተወሰነ አድቫንቴጅ ብሄድ ጥሩ ነው ብዬ ነው። የሚተርፍ አይመስለኝም የእሱ ሁኔታ ያለበት ሙድ ምናምን ጥሩ አይመስለኝም። ጭራሽ ትቶም ለመሄድ እያሰበ ይመስለኛል ለመመለስ ምናምን ማለት ነው። እንደውም እስካሁን በመቆየቱ ራሱ እኔ መድሃኒዓለም ፈቅዶ ደግሞ መድሃኒዓለም እገዛ ነው እስካሁን ራሱ የቆየው እንጂ የሚሄድ ፍላጎቱን በጣም የጨመረ ነገር ነው እዚህ ያለው ግዴታ በእናቱ ምክንያት ምናምን እዚህ ሊቆይ ይችላል ትንሽ ማለት ነው። እና ከቆየ እኔ እሱን አግኝቼ አውርቼው የማስታረቅ እንትኔን ፕሮባቢሊቲን ከፍ አረጋለሁ ብዬ ተስፋ አረጋለሁ። ምክንያቱ ደግሞ ግዴታ ስለሆነ ነው። በቃ ሰብአዊ ነገር አለ አይደል? አንዳንድ ጊዜ ሰብአዊነት ይሰማናል ሁላችንም። ለነገሮች ያለን ቦታ፣ የምንሰጣቸው ቦታዎች አሉ፣ የተለያዩ ቦታዎች። እኔ ተጎጂ ነኝ፣ በዚኛውም ሳይድ እሷ በመጣችው ነገር፣ በሁሉም ነገር ተጎጂ ነኝ። ግን ደግሞ እኔ ጎድታኛለች ብዬ እሷን ህይወት ማበላሸት ስላልፈለግኩኝ ልጁን አግኝቼ ለማናገር የቻልኩትን ጥረት አደርጋለሁ። እሷ አሁንም ላገኛት ፈልጌ ነበረ። ማግኘት ፍላጎት የላትም በቃ ሁልጊዜ ጊዜ ማልቀስ ነው መናደር መበሳጨት ነው ባገኘችን ቁጥር የሆነ በደብር ሁላት ቁጥር የሚሰማ ስሜት የምታወራው ነገር ብቻ እኔ ራሴንም ጎዳሉ አይነት ሙድ እያራመደች ነው እና እኔ ደግሞ ይሄ ነገር ከሚሆን ግዴታ እሱን በግድም ቢሆን ያለበትም ቤትም ሄደን ቢሆን ስለ ሁኔታው የቻልኩትን ያክል አስረድቼ የሚፈታ ከሆነ ይፈታል ማይፈታ ከሆነ አይፈታም ይሄን እላችሁ ነው። እነሱን ማግኘት እንዳልቻልኩኝ በእኔ በኩል ያለው ጉዳይ፣ አንዳንድ ሰዎች ሀሳብ እየሰጣችሁኝ ነበረ። ታዲያ የሴት ልጅ ናት፣ አሁንም ይቅርታ ጠይቃት የምትሉኝ ያላችሁ፣ እንደዛውም ደግሞ በቃ ነገሮች እዚህ ጋር ማስተካከል ብቻ፣ ለምትሰጡኝ ሀሳብ፣ ለምታበረታቱኝ በሙሉ ከልብ አመሰግናለሁ። የእኔ ጉዳይ እንደኔ ላስጨነቃችሁና በጣም አስባችሁ ተጨንቃችሁ በውስጥ ቦክስ የምትጽፉ ኮመንትም ላይ የምትናገሩኝ ብዙ ሰዎች አላችሁ እና ለእናንተ ከልብ አመሰግናለሁ። ልክ እንደዚሁ ደግሞ ሌላም መጥፎ ነገሮች የምትናገሩ ሰዎች አላችሁ። ለእናንተ እኔ እንጃ ምንም ማለት አልችልም። ደርሶባችሁ እዩትም አይባልም፣ ያው ነግ በእኔ የሚባል ነገር አለ። ምክንያቱም የትኛውም ሰው ወዶ ፈልጎ አይደለም ችግር ውስጥ የሚገባው። እኔ ደግሞ በቃ የሆነ ነገር የሆነ ሰው አልፈልግም አልኩኝ ለዛ ሰው በቀል በቃ መበቀል ስለፈለገ ብቻ በዚህ መልኩ ሄደ። የልጅቷ ህይወት ተበላሸ። ልጅቷም ለገንዘብ ብላ ያ ገንዘብ አስፈልጓትም ሊሆን ይችላል፣ አላውቅም። በጣም ስሜት የሆነኛ ሆኛለሁ። አናዳኛለች። ኤቭሪቲንግ ህይወቴ እና መሳቅሎች በጣም ብዙ ነገር ደርሶብኛል። ግን ደሞ እኔ የሳጸፋ መመለስ የለብኝ፣ ስለዚህ ብዬ ስላሰብኩኝ ነው ልጁንም ለማውራት የወሰንኩትና ተማማግ ያለኝ ግንኙነት እንግዲህ እንጂ አሁንም ጥፋት የማመን ነገር እኔ እንደኔ ምን አለ መሰላችሁ፣ የሆነ ሰው ካጠፋ በኋላ ማመን አለበት አይደል? አምኖ ይቅርታ ሲጠይቅ ደስ ይላል። እሷ እኔ በጣም ትልቁ የጎዳኝ ነገር እምነት ነው። እኔና እሷ 3 ዓመት ከምናምን ያቆየን የትኛው ፍቅር የትኛው ትልቅ የሚባል ፍቅር እምነት ከሌለበት አንድ ሳምንት አንድ ወር ላይ ቆይ ይችላል ምክንያቱም ፍቅር እምነት የፍቅርን ሰማንያ ዘጠና ፐርሰንት ስለሚወስድ ማለት ነው ማመን መታመን አይደለም የሚባለው ለራስም ነው በመጀመሪያ ደረጃ አሁን እሷ ያኔ እኔን ብታምነኝ እንደዚህ ይሄ ሁሉ ደረጃ እንደራስም ነበር ምክንያቱም ልጅቷ ተከፍሏት እኔን ፈተና ውስጥ ለመጣል እኔ ከሷ ጋር ያለኝ ግንኙነት ለማሻሸርና ለማቃቃር በጣም ብዙ ርቀት ተጉዟል በጣም ብዙ እኔ እሷን ለማሳመን የእርግዝና ቼከርም ያመጣሁት ቼክም ያረኩት ኤቭሪቲንግ በጣም ብዙ ነገሮች እኔ ያደረኩት፣ እኔ ፍቅረኛዬ ለማሳመን ወደ ወደ ሆቴል እንድትመለስ ለማድረግ እንጂ እኔ ሌላ ነገር ፈልጌ ወይ ደግሞ አምኜ አይደለም። እርግጥ ነው ከኔ ጋር ብዙ የራቁት ፎቶዎች እንደነበሯት ኤቭሪቲንግ፣ በቃ እኔ በመጠጥ ሙድ ወይ የሆነ መድኃኒት አድርገው ይሁን በቃ የሚፈልጉትን አሳክተዋል፣ እነሱ የሚፈልጉትን ነገር አግኝተዋል። ስለዚህ ያ መረጃ ትልቅ መረጃ፣ እኔ አይደለሁም እንዳለ እኔ ነኝ በሳቱ ተገኝቻለሁ ግን ከዛ በኋላ እኔ እዛ ከተገኘው በኋላ የተደረገውን እና የተሰራው ሴራ ሌላ ስለሆነ ማለት ነው፣ እኔ ጥፋተኛ አይደለሁም። ይሄ ጉዳይ ሆን ተብሎ ነው፣ ሴራ ነው። ተይማማ ብዙ በጣም ብዙ ብዙ ጊዜ ተናገረ ያለውና ማምነው ነው አንተ የምትለኝ ነው ማም ነው ብላይ ነበር ይዛንቀ አንድ ሀሳብ አለ። በቃ የትኛውም ቦታ ላይ እርግጥ ነው ሊታመን የማይችል ነገር ሊፈጠር ይችላል። ልታመን የማይችል ነገር እኔ በሷም ላልፈርድ እችላለሁ። ምክንያቱም በጣም ብዙ ላይ አሳማኝ ሊሆን የሚችሉ መረጃዎች ስለሰጣት እና ስለተነገሯት እና ምን እንደምል አላቅም የኔ እንድትሆን እፈልጋለሁ። አብራኝ እንድትሆን እፈልጋለሁ። በጣም ማፈቅራት አለው እወዳት አለው። ስለዚህ አሁንም ቢሆን ነገሮች እየተስተካከሉ ወይም እየተመለሰ ይመስለኛል። ግን ምን መሰላችሁ አሁንም የእኔና የእሱ ግንኙነት እንዲቀጥል እምነት የሚባለው ነገር ትልቁን ቦታ መውሰድ አለበት። እኔ ለእኔ ብቻ ለእኔ የፍቅር ህይወት ብቻ ሳይሆን ለአብዛኞቻችን የምመክረው ነገር ነው። በተለይ ደግሞ የርቀት አሁን እናንተ አረብ ሀገር የምትኖር ሰዎች አላችሁ፣ በኢሞ በዋትስአፕ በቴሌግራም ኤቭሪቲንግ የምታወሩ ሰው ሊኖር ይችላል። አንቺ እሱን የማታምኙ ከሆነ ወይ ደግሞ እሱ አንቺን የማያምንሽ ከሆነ ኔቨር በቃ ይቆማል የሆነ ሰዓት ላይ ገደብ አለው፣ ይቆማል። ልክ አሁን የኛ ግንኙነት እንደሆነው ይቆማል። ይሄ ይሄ ጸብ ደግሞ እምነትን የበለጠ የሚሸራሽር ከሆነና ካን እምነትን ከውስጣችን የሚያጠፋ ከሆነ የመለየት አድቫንቴጅ ፕሮባቢሊቲ ይፈጠራል ማለት ነው። ስለዚህ የትኛውም ታይም ላይ በየትኛውም ጊዜ የትኛውም አይነት የርቀት ፍቅር ቢሆን መሃላችን እምነት የሚባል ነገር ከሌለ ይሄ ነገር ሊቀጥል አይችልም። እኔ አሁንም እሷ እንድታምነኝ በጣም በቃ እኔ ከምትወደኝ በላይ እንድታከብረኝ እና እንድታምነኝ እፈልጋለሁ። ይሄ ደግሞ የትኛውም ወንድ ባህሪ ነው። እንድትወደኝ፣ ኤቭሪቲንግ እንድታከብረኝ። ከዛ በኋላ ደግሞ እምነቷን እፈልጋለሁ። እኔ ደግሞ በጣም የምታምንላትም ሰው ስለሆንኩኝ እሷን ከኔ በላይ አምናታለሁ። አሁን እኔ ለምሳሌ ከራሴ በላይ አምናታለሁ። በጣም በብዙ ነገሮችን መሀል በጣም ብዙ ነገሮችን አልፈናል። ግን እዚህ የሚያስደርግስ ነገር አይደለም። እና ነገሮች ነገ ከነጎዳ እየተስተካከሉ የሚሄዱ ይመስለኛል የምታምነኝ ብቻ ነገሮችን ለማስተካከል እሷም ከኔ እኩል እምትጥር ከሆነ እኔ ታረቃታለሁ፣ ችግር የለውም ግን ደግሞ እሷም ለማባባስ እምነት አይደለም ምናምን ብቻ አሁንም ነገሮችን የምትጠቃቀም ከሆነ ግን በዛ መልኩ መልሼ ነገሮችን አድሼ መቀጠል አልፈልግም። ምክንያቱም ሊቆሰቆስ ይችላል። አንድ ወር ሶስት ወር ሁለት ወር ልንቆይ እንችላለን። የሆነ ሰዓት ላይ የሆነ ነገር ብታይ ድጋሚ ሊቀሰቀስ ስለሚችል ግዴታ እኔ ማመን ስላለባት ነው። ይሄን ነው እና አጸፋ መላሽ ደግሞ መሆን የለብንም። ነገሩ አሁን እሷ አምና ሀለ አታምንም እና ምናምን የሚለው ነገር አለ። የተናገረቻቸው ቃላቶች ሊኖር ይችላል። እንደዛውም ጺም ጋር ሊሆን ይችላል። ፂም ማውቃ ይሄን ነገር ያደረገችው ለገንዘብ በላይ ኤቭሪቲንግ አይደለ። አጸፋ መላሽ ወይም ደግሞ ብድር መላሽ እልህኛ ምናምን መሆን በጣም ብዙ ነገር ሊያስከትል ይችላልና እኔ ከዚህ በላይ ምንም አለ። ምክንያቱም ዛሬ የመጣሁት እነሱን ማግኘት እንዳልቻልኩ ነገሮችን ያስተካከልኩ እንደሆነና የፂሆንና የቶፊክ ጉዳይ ግን በጣም በጣም በጣም ከኛ በላይ አስጊ የሆነበት ደረጃ ላይ ነው ያለው። ምክንያቱም እሱ አይንሽን ላፈር ብሎ ሌላ ሙድ ላይ የገባበት ታይም ነው ያለውና ከቻልኩኝ ቤትም ሄጄ እሱን አናግሬ ነገሮችን ለማብረድ እሞክራለሁ ከቻልኩኝ እሷም እንደዛው ጥረት እሷን ከነ ማየት በቃ አይፈልግም፣ ከነ ማየትም መስማትም ከእሷ ጋ ያለውን ግንኙነት አይፈልገው በቃ። ምክንያቱም እዚህ የተፈጠሩትን ነገሮች የሰማው ነገር ያየው ነገር አለ ነገሩ ደግሞ ጭራሽ ሆኖ ሳለ የሆነው ደግሞ ለገንዘብና የሰው ሕይወት ለማበላሸት ነው የሚለውንም ነገር ሲሰማ ከኛ በላይ ውስጡ የተጎዳበት ወይም የተሰበረበት ሁኔታ ነው ያለው እና ከቻልኩ የሁለቱን ሕይወት ለመመለስ ሞክራለሁ። እኔ እንደሱ አልሆንም፣ ለመመለስ ሞክራለሁ። ምክንያቱም እነሱም የተወሰነ ለፍተውበታል። እኔ የለፋውበትን ያህል ለፍቅራቸው ዋጋ ከፍለዋል ብዬ ተስፋ ያረጋለሁ። እና እኔም ስለለፋውበት የወደፊት የልጆቼ እናት፣ ትዳሬ፣ ህይወቴ፣ ፍቅሬ ትሆናለች ብዬም ስለማስብ ነው። ትዳሬ ትሆናለች ብዬ ስለማስብ ነው። እስከዛሬም ከሱ ጋር የተቀመጥኩት ከራሴም በላይ አምናት አለው ብያቸዋለሁ። ቅድምና በጣም ብዙ ነገሮችንም አብረን ተጋፍጠን አልፈናል። በጣም ብዙ የሚቆጠሩ ነገሮች እዚህ ጋር ለመቆሚ ምክንያት ትንሽ በቃ በጣም ብዙ ጊዜ ማለት ነው እና አሁን ላይ ግን የተፈጠረው ነገር ኤቭሪቲንግ ስህተት ነው፣ የትኛውም ሰው ይሳሳታል። እኔ ደግሞ ስህተት ነው ብዬ ስነግራት እኔ አላመነችኝም። ከጎን የነበሩትን የሚታይ ነገር ይዞ የሞትን ሰዎች ነበር ሞር ስታምናቸው እና እንትን ስትላቸው የነበረችው አሁንም ያመነችኝ አይመስለኝም። እንደኔ ቅድም የሚያልኳቸው ያ ነው። አሁንም እምነቷ ካልተመለሰና ሙሉ በሙሉ እኔን የማታምነኝና ሁሉም ነገር ውሸት እንደሆነ እርግጠኛ ሆና ካልሆነ ልታረቃትም ፍቃደኛ አይደለው። እኔ እንደኔ ማለት ነው። እናንተም ሀሳባችሁን በኮመንት አሳውቁኝ። ምንድነው ምን ማድረግ አለብኝ የሚለውን ነገር ማለት ነው። ምክንያቱም እንደ ወንድ ልጅም ወይ እንደ ሴት ልጅ ለፍቅር ወሳኙ ነገር እምነት ነው ብዬ ስለማስብ እምነት ነው ብዬ ስለማስብ ብቻ ነው ይህን ያልኳችሁ እና እናንተም ሀሳባችሁን በኮመንት አሳውቁኝ። ምን ልላችሁ መሰላችሁ? በተረፈ ደግሞ በጣም ብዙ በጣም ብዙ የጭንቀት የሆነ እረፍት ማጣት ስራ የመተው ምናምን በጣም ብዙ ታይሞችን ያሳልፋል። ተጎዶች ያሉ ተሰብር ያለው ቅድም ላልኳቸው ብድር መላሽ መሆን የለብኝም ብዬ ነው፣ ጽዮንንም ህይወት ለመመለስ ተፈተፈምለው እና ሁለቱንም ማገናኘት ከቻልኩ ካልቻልኩ ግን እሱንም ለብቻው አውርቼው ነገሮች መፈታት ከቻሉ እሷም ራሴን እጎዳለሁ ራሴን አጠፋለሁ ምናምን የምትልባቸውን ነገሮች እንድታቆም እነግራታለሁ ማለት ነው። የራሴን ህይወት እንግዲህ አስተካክላለሁ ብዬ ተስፋ አረጋለሁ ከፈጣሪ ጋር። እናንተም ስለምታግዙኝ፣ ስለምትረዱኝ፣ ስለምታበረታቱኝ ከልብ አመሰግናለሁ። እስከ መጨረሻው ስለተመለከታችሁኝም እንደዚሁ። በቀጣይ ቪዲዮ ሰላም ሰላሙኝ የመጣለው ብዬ ተስፋ አረጋለሁ። ሰላም ቆዩት።